ናታንና ጽዮን ምን ገጠማቸው? አስደንጋጭ ዜና! ናታንና ጽዮን አባታቸውን አጡ። ናታን አባቱን በማጣቱ አባዬ ብሎ ሊጠራው እየተዘጋጀና አባትየውንም መልካም ነገር ለማስተማር እያሰበ ነበር። ግን ደግሞ የፈጣሪ ፍቃድ ሁኖ አባቱን ነጠቀው። አሁን ጽ የአባቷን መሞት አልሰማችም ግን እሷን ለመጉዳት የምትፈልገው ሉሊት ሳት ነግራት አቀርም፣ እነሱ ሳይነግሯት በጣም የሚያሳዝንና በሚከብድ ሁኔታ ናታን አባቱ መሞቱ ቢያናድደውም አባቱ በህይወት ያደረገበት ነገር ይቅር እንዳይለው አድርጎታል። ናታን አይናገር አይጋገር። ያፌት ደግሞ በጣም ታሞ፣ ሉሊት ነገረኛ የአባቱን ሞት ነገረችው። የናታና አባት የያፌት አባት ነው። እናም በዛን ሰዓት ይሄ ሊሆን አይችልም፣ በፍጹም ገና ያልተሳሰብ ነው ያልተወራረድ ነው ሂሳብ አለ አለ። እናም ኢፍራታ በጣም ፈራች። ምን እየሆነ ነው ምን እያደረገ ነው በማለት ሰላም ውድና የተከበራችሁ የቻናል የቤተሰቦች፣ እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ናታንና ፂዮን አስደንጋጭ ከባድ ነገር አጋጥማቸዋል። አሁንም ያፌት ናታን ነው የወጋይ በማለት እያሰበ ይገኛል። እናም ግን ታሪኩ ደግሞ አለቃ አንዱ የምናገረው ነገር አለ፣ ከተፈቀደልኝ ከይቅርታ ጋር አለ። መድኃኒቱን ስጠኝና እፈቅድላለው አለው አለው ያፌት በጣም ታሞ ቤት ገባ እና ታሪኩ ነው ይዞት የገባው። ናታን ታሪኩ አጠገብ አደረሰው። ታሪኩ ደግሞ ከዛ ይዞ መጥቶ እቤት አስገባው። እናም ግን አሁንም ጣቱን የቀሰረው ናታን ላይ ነው። በጣም ታሞ ደም እየፈሰሰው ነው ያፌት። ታሪኩ ደግሞ በጣም እኮ እያመመው ነው፣ ሐኪሜ መሄድ አለብህ ደም እየፈሰሰህ ነው ሲለውም በፍጹም እኔ ራሴን አክሜ መዳን እችላለሁ አሁን ሚስቴን ጥራልኝ፣ እሷ ስትዳብሰኝ እጇ መድሃኒቴ ነው አለ። እሽ በቃ ግን ቤት ሰው ያለ አይመስለኝም አለው። ተኝታ ነው የሚሆነው። የትም ቦታ እንዳትሄድ አስፈራርቻታለሁ፣ አስጠንቅቄያታለሁ አለ ያፌት። ኢፍራታ ግን ጽዮን ጋር ተገናኝታ፣ ጽዮን ናታን ሊሆን ይችላል ባለቻት መሰረት ተናዳባት ነበረ። ከዛም ፍቅር ሀያል ነው ለፍቅር ሲል አድርጎት ይሆናል አህለቻት ግን እሺ በቃ ኢፍራታ ወንድሜ ኮ እንደዚህ ሊያደርግ አይችልም በፍጹም አለች እሺ በቃ ይቅርታ አህለቻት እኔ ስላሰብኩ ነው እንጂ ሙሉ ለሙሉ ናታን ያደርጋል ብዬ አላስብም እንግዲህ አሁን ኢፍራታ ተስፋ ቆርጣለች የያፌትን መረጃ ባለቃም እንዲሁም ደግሞ በጽዮን ስልክ ልካለች እናም ከዚህ በኋላ ከያፌት ጋር ወንጀል ለመስራት ተስማማች። እናም አሁን ሁሉን ነገር ማድረግ የምችለው አንድ ሆኑ ህይወት የተበላሽቷል። ናታን ከዚህ በኋላ የሚጠብቀኝ አይመስለኝም። እንዲጠብቀኝም አልፈልግም። ራስ ወዳድነት አልሆንበትም። ስለዚህ ከአለቃ ጋ ያፌት እኔን የአንድ ነገር ቢያደርገኝ ከአለቃ ጋ ሆናችሁ ይህም መረጃ ማውጣት አለባችሁ። እናም ከሱ ጋር መስራት አለብኝ አለቻት ጽዮን በጣም ተናደደች አንቺ ምንነሽ ነው ከሱ ጋር ወንጀል ልሰሪ አለቻት አዎ ምንም ቢሆን አደርጋለሁ አለች ኢፍራታ ይህን ስራ እንዳንቺ አይነት ሊሰራው አይችልም እነሱ ደግሞ አንቺ እንደምታስቢያቸው ቀላል አይደሉም ታጋልጠና ላይ ስለሚሉ ከባብድ ወንጀል ውስጥ ይዘፍቁሻል አለቻት ልዘፈቅ መታሰርም ካለብ ልታሰር ግን ብቻ ያን አልሞትም ያፌትንም ባልደረቦቹንም ይዤ ነው ምሟተው አለች። እዋክሽን እፉዬ ይህን አታድርጊ ብላ ለመነቻት። እኔ አንችን ካጣውኝ በቃ ፈተና ነው ሰው አልሆንም፣ ጸጸቱ ይገለኛል። እዋክሽ አለቻት። ካልሆነ አንችና ወንድሜ ከዚህ ብን ብላችሁ ጥፉ፣ እነነት ጋ ሄዱ በቃ። በእርግጥ እናንተን በማጣቴ እሰቃያለሁ፣ ብቸኝነቱን ግን ቢሆንም አንድ ነገር ከምትሆን ይሻለኛል አለች። መጥፋት ቀላል አይደለም። ጽ አሁን ያድልኩሽን ብቻ አድርግልኝ ከዛ ውጭ ያለውን እኔ እዋጣለሁ ብላ ወሰነች በጣም በሚገርም ሁኔታ እቤት ተመልሳ ስትመጣ ታሪኩን እፎቅ ሄድና ፈልጋት እንዲሁም ደግሞ መድኃኒት ማስታገሻ አምጣልኝ ብሎ ላከው ታሪኩ ቤቱን ፈለገና ይህድ ሂዳ ነው የለችም እኮ አለው ሁሉንም ሽንት ቤት ሳይቀር ፈተሽኩ ሲለውም ኦኬ ንቃኛለች ማለት ነው የትም ቦታ እንዳትንቀሳቀሽ ብያል ነበር፣ አለ ያፌት። እንግዲህ ቢኒና ናታን ደግሞ ከሄዱበት እየተመለሱ እያለ ስልክ ተደወለ። ለናታን እናቱ አገር እንዳልገባች እንዲሁም ደግሞ ናታንን ቀድመሽ ከሄድሽ ሰላም እንድትይል እንድታገኙ ሁሉንም ነገር እንድታናገሩ ብላ ስልክን ሰታይ ነው አባት ሞቷል ስትለው፣ ናታንም የሚሆነው ግራ ግብት አለው። በጣም ያሳዝናል። ከዛም ምን አለ ሸርተት ብሎ ቁጭ አለ። ቢኔ ስልኩን ተቀብሎ ሲያወራ የናታን እናት እንደጠፋችና አባቱ እንዳረፈ ነገረችው። ከዛም ቢኔ ማመን አቃተው። እኔኮ እናትየዋ የምትመጣ መስሎ ነበር፣ የመጣች መስሎ ነበር። እንዴት እስከ ዛሬ ሁሉ ሀዘን ሳይሰሙ አለች። የተላከችው አምልች በፍጹም የተሰማ ነገር የለም አለ ቢኒ ናታንን ወደ ቤት ይዞት ሄደ። እቤት ውስጥ ማንንም ሳያናገር ዘው ብሎ ሄደ። ገኒ ደግሞ እቤት እንግዲህ እዛ ቤት ተመልሳ መጣች። አሁን የቤዛን እናት ማን ከዚህ ምድር ላይ እንዳስወገዳት ልትናዘስ ይመስለኛል። ሎሊት ቤዛ ስትመጣ፣ ቤዛ በጣም ተደሰተ። ገኒን ስታይ ገኒዬ አለች። ከዛም ገኒ አለች ሎሊትም መቸም ሰራሽ ተዝ ብሎሽ መሆን አለበት፣ ናፍቆሽ ክፉ አመል ያለበት አስቸጋሪ እኮ ነው አለች ሉሊት። መጥፎ ስራ ካልሆነ ጥሩ ስራ ቢሆን ምን ችግር አለው? እንዳንች ካልሆነ ጀመረችን ች በጧቱ ነገር አለች ገንዬ። እንኳን ደህና መጣሽ አለቻት። እሺ ምንሁን አሉ ደግሞ ይቼ አይ እያለች ሉሊት ወደ ሽንት ቤት ሮጠች። ምን ሆነሽ ነው አለቻት። ታማ፣ አለች ይኸው፣ ስንት ቀኗ ሆደን ብላ፣ አለች። ቆይ እንዳትሞት ደግሞ የሆነ ነገር ልስራላት ብላ ሎሚና ነዕነ አድርጋ ሳርታ አስቀምጠችላት። ጠጪ፣ እኔ አሁን አንቺ እንድትሞች አልፈልግም። ገና ብዙ ያልተናዘሽው ነገር ስላለ አሁን አንቺ እንድትሞች አልፈልግም፣ እንከባከብሻለሁ፣ አለቻት ገኒ። ምን አለች? ከዛም እፍ ቤዛን እንግዲህ እቅፍ አረገቻት። ቤዝ ደግሞ ግን አንቺ በለለሽበት ሰዓት በእኔ ተናዳችሁ ነው እንዴ ሌላ ሰራተኛ ያልቀጠራችሁት ቤዝዬ? ወይስ ደግሞ እንደ እኔ ተጀርባ ብዙ ታሪክ አላብላችሁ ፈርታችሁ ነው አጋዣ ላመጣችኋት? አለች ግን እንደዛ አይደለም አንቺ በሌለች ሰዓት ብዙ ነገር ተምረናል። እራሳችንን ማወቅ ያለብንን ነገር ማወቅ አለብን፣ ስለዚህ መስራት አለብን እራሳችንን። አንድ ሰው ትከሻ ስንገደፍ ያ ሰው ትከሻውን ካሸሸብን መውደቅ እንዳለብን ተምረናል አለች። ይገርማል፣ አለቻት። ከዛም ቀጠለችና እከችን ስገባ ሎሚ የት ነው ቤዝዬ? አለቻት። እኔ እንጃ የት እንዳለ

ከዛም አይሆል አይ አለች። ገኒ እፍራታ ገኒ ሉሊትን እያየች ነበረ። ሉሊት ወሬውን ለማስቀየሽ አመመሽ እንደ ሉሊት እዬ አይዞሽ፣ ጠጭ ጠጭ፣ ይህን ሰርችልሽ ነው አሉና ነገሩን አስቀየሱት። ቤዛ ግራ ተጋባች። ምንድን ነው አለች ገኒ። ምን አለቻት። ከዛም ገኒ እንደምትወጅኝ ይኳቃሉ ለእኔ እንደምታስብልኝ አለች። አስብልሻለሁ እንከባከብሻለሁ እንድትሞች አልፈልግም ገና ብዙ ታሪክ አለ አለቻት በዚህ አጋጣሚ እንግዲህ ናታን እየበረረ ወደ ፎቅ ገባ ናታን ምንኔ ነው ምንድነው የተፈጠረው አለች ቤዛ ሎሊትም ምንድነው የተፈጠረው ምን እያሉ ማቃጠር ጀመረች ከዛም ቢኒ ናታን ምን ኖ ነው አለችው ቁጭ አለና ምን ብዬ እንደምነግራችሁ አላቅም የተፈጠረው ነገር ከባድ ነው አለ። ቢኔ በፈጠረ ቢኔ ንገረኝ አለች። ምንድነው እንደምባሱር ዙሪያውንም ዞረው። ናታን ምን ሆነ ንገረን አለች ሉሌት ያዘነች መስላ ነገር ለማጣራት ከዛ እውነት እንዴት ብዬ እንደምነግራችሁ እስከ ዛሬ ብዙ ታሪክ አሳልፈናል። ይሄ ግን ከባድ ነው አለ። በእናትህ ንገረን ሲሉትም የናታን አባት እንዳረፈ ነገራቸው። ሉሊት ማሽቃበጥ ጀመረች። ለባሏ ለናታን አጎት ደውላ የት ነህ አታነሳም ያለች ማሽቃበጥ ጀመረች። ግን ኤው እሱም ሞተ። እኔ ባዶ የንቀርች አንድ ነገር ሳሊዝ እያለች መበሳጨት ጀመረች። አሁን ፂ እንዳትሰማ አባቷን እንዴት ብለን ነው የምናስረዳት? አባቷን እንኳ ማስታወስ የማትችል ልጅ አለች ቤዛ። ገንም ደነገጠች። ናታን አይናገር አይጋገር። እንግዲህ ዳግም ደግሞ አሁን ብዙ ከ ጽዮንን አገናኘሃለሁ ብሎ ነበር ያፌትን እንዳስፈራራ ያደረገው አቤላ። አሁን ዳግምን እያስፈራራ ይገኛል። ዛሬ ሆኖ ጽዮንን ካላገናኘህኝ ሌላ ችግር ይፈጠራል፣ ከዳይ ማለት ነው እያለ እያስፈራራዋል፣ ጨካኝ። አሁን ዳግም ግራ ገብቶታል፣ እየተሰቃየ ይገኛል። ዛሬ አይሆንም አለው። እንግዲህ ኢፍራታ ደግሞ ቁርስ ቡና ሻይ እያፈላለችለት እያለ ያፌት ሎሌት ደው ላይ አባቱን መሞት ስትነግረው በጣም ደነገጠ። ምንድነው የተፈጠረው ብትልም ሊነግራት አልቻለም። ገና ብዙ ሂሳብ አለ ይህ ሊሆን አይችልም አለ ያፌት የአባቱ መሞት አላስጨነቀውም የገንዘቡ እንጂ እና የበቀሉ ኢፍራታ በዚህ መካከል ደነገጠች እናም ሰራተኛዋ እያለች አንቺ ምንኖች ነው ጉድ ጉድ የምትዩ አላት ቤተሰብ ለመጠየቅ ሄዳለይ አለችው ቻናሉን ሰብስክራይብ እያረጋችሁ